ሰላም ሰላም፣ እናተፈከራችፍ የፍልድ ዲዮ ቻንል ተከታታዮች እንዴት ናቸው? ሰላም ናቸው። ከእኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ አደይ ድራማ እንደምታወት፣ ደደም የሆነ ልጅ ነው እና ይሄ ልጅ ፍቅር የምታመጣቸው ልጆች ሲጀመር በጣም ክፉ ናቸው ማለት ነው። ክፉ ማለት ነው። ሊዱ ከጠፋች፣ እንግዲህ ቆየት አለች ማለት ነው አሁን ላይ ደግሞ እየሰማን ነው ያለነው ነገር ሙታለች እየተባለ እንግዲህ እየተነገረ ይገኛል ማለት ነው። በጣም በጣም ሆነ ያዘንኩት ማለት ነው። ሊዱ ማለት በጣም የዋህ መልካም፣ ለሰው ልጅ የምታዘን ርህሩህ እናት ማለት ነው። ና እዚህ ጋ እንግዲህ እንዴት እንደሚያደርጋቸው ተመልከቱልኝ። በጣም በጣም ከባድ ማለት ነውት። ፊቱ እራሱ ሲያዩት የሚያስፈራ ነው። በጣም ከባድ ከባድ ማለት ነው። ዴቭ እንግዲህ ሀይዞ ወጥረህ እህትን መፈለግ አለብህ። ያው ያልሞትም የላትሞትም ትችላለችና እነሱ ቢያወሩ እናንተ ደግሞ ተስፋ መቁረጥ የለባችሁም ማለት ነው። ዴቭ እንግዲህ እዚህ ጋ በጣም ተናዷል። ዴቭ አንቺ ነሽ እያለ በጣም ነው እዚህ ተቆጣት፣ አንገቷን እያነቃት የምናየው ማለት ነው። ዴቭ በጣም እሳት ነው የጎረሰው ማለት ነው። ከአንቺ ውጭ ማንም ሰው እህቴን አይነካትም እያላት ነው የእውነት ዴቪኒ ምንም የማውቀው ነገር የለም። ፍቅረ ባክሽ የምታውቂው ነገር ካለ ንገሪኝ። ሊዱ ይህንን ነገር መቋቋም ጭራሻን ሽምጣትሽን እየቀሰርሽብኝ ነው። ቆይ አትሰሙኝም? እንደ እናንተ ሰዎች አሏቸኋል። እኔ ለምን ብዬ ነው ሊዱ እንደዚህ ማደርጋት ምንም ትጨቃጨቁት ደግሞ ምን አደረግሽ? ቆይ ደግሞ አስመሳይ ስስት አስመሳይ ናት፣ አስመሳይ። ይችን ነበር ማገት የነበረበት። ሁለቱም አስመሳይ ትንኮች እስስት ናቸው እዚህ ላይ አሁን ፍቅር የምታውቀው ነገር የላትም አሁን እያወቁ ያሉት ይቺ አሁን አዲስ የመጣችውና ይሄ እናሁም ነው የሚባለው ይሄ ነው ግን በጣም አስመስሎ ማውራት አስመስሎ ማድረግ በጣም የሚችልበት ወይ ጉድ ጉድ እኮ ነው በጣም ከባድ ነው ከባድ ነገር ነው። እየታየ እየተካሄደ ያለው ማለት ነው እንግዲህ። እዚህ ጋር ስቀን ጨባር ጌል አሰማችኋል ይወልናውል ሊዱን አንተን እንደገደልካት እያወቅኩ ዝም ብያለሁ። ቆይ ከዚህ በላይ ምን ላደርግ ምን እንዳደርግ ነው የምፈልገው? አንቺ የሱ አይነት ጣ ሳይደርስብሽ በፊት ሂጂና ለአዴና ለለምደም ጥሩ ጓደኛ ሆኝላቸው። ቆይ ለምንድን ነው እኔ እነሱ ጓደኛ መሆኑ ከእኔ ልቅ? አንቺ ስለ እኔ ጥሩ ነገር ብትናገር ያምንሻል። ያኔ እነሱ እንደ እንደፈለግኩ ማድረግ እችላለሁ። በይ አሁን ሂጂ። ጥሩ ጓደኛውንሽ ቅረቢያቸው። ራሽንም ትፈልጊ ከሆነ ማለት ነው። እሺ፣ ግን አንተን ማገዝ የምችለው እኔ አንተ አባል ሰውን ብቻ ነው። ቆይ ጭራሽ አባል ልትሆን አሰበሽ? ልትተባበር ማለት ነው? ሰውን በማፈን ና በመግደል ልትተባበረው። ጉድኮ ነው፣ ጉድኮ ነው ነገሯ ላይ ኮ ኢትዮጵያ ላይ እየተካሄደ ያለው በድራማ መልክ አመጡት እንጂ እውነተኛ ነገር ነው እያሳዩ ይላል ማለት ነው። እናመሰግናለን። እግዚአብሔር ይስጣችሁ ለእንደዚህ አይነት ትብብራችሁ ማለት ነው። አሁን ላይ ይሄንን ያደርጋለሁ፣ አንተ ይሄንን ያክል አንጣ፣ እኔ ልጅቷን አግታታለሁ እንደ አደርጋለሁ እየተባለ ነው እያሉ፣ ኢትዮጵያ ላይ ማለት ነው። በጣም በጣም የሚያስጠላ ነገር ላይ ነው ኢትዮጵያ አሁን ያለችበት እንትን ማለት ነው። እናንተ በፊልም በድራማ ልታቀርቡ ልጅ ትችላላችሁ፣ ግን እውነታዊ እየተሰራ ያለው ኢትዮጵያ ላይ ይሄ ነገር ነው። ዝጋዴቭ የእህቱ መጥፋት በጣም እያሳሰበው፣ በጣም እየተቆጨ፣ በጣም እየተናደደ እህቴን፣ እስኪ ዞር በየ፣ እስኪ አርፎች ተቀመጪ እያለ በጣም ሊናገራት ስለነበረ በጣም ነበር እንትን ሲላት የነበረው። እንግዲህ እዚህ ጋ ይሄ ልጅ መጣ። ፍቅርን እንዴት እንዴት እንደሚያደርጋት እንግዲህ አስቡት። አደይ ታለች የለችም እያለች እየመለሰችለት ነው የምትገኘው ማለት ነው፣ ምክንያቱም ያሰራው ሴራ ስላለ ሴራው ደግሞ በጣም በጣም የሚከብድ ነገር ነው። እውነት በጣም በጣም በጣም ግን፣ ፍቅር የስራዋን ነው ምት ያገኘችው። እኔ ደስ ብሎኛል ፍቅር እንደዛ በማድረጉ ማለት ነው፣ በማስጨነቁ በጣም ነው የተደሰትኩት። ግን እሷ ደግሞ ከጥፋቷ ምንም ምን ቢሆን ወደኋላ አትልም። እኔ በጣም የሚገርመኝ ነገር ማለት ነው በጣም በቃ እንግዲህ በቃ ጥሩ ብሎ ሄደ ማለት ነው። እንግዲህ ሂዶ የሚያመጣውን ነገር በጣም ከባድ ነው ለማመን እራሱ የሚከብድ ነው ይዞት እየመጣ ማለት ነው። እንግዲህ እዚህ ጋ ደግሞ ምን አዲስ ነገር አለ እያሉ እየጠየቁ ይገኛሉ። እና ዳይመንድ ማለት ነው ምንም አዲስ ነገር ስለሌለ ምንም አዲስ ነገር የለም አለ። ግን ዳይመንድ ይሄ አዲስ የመጣውን ልጅ የፍቅርን ጓደኛ ምን ያክል ታምነዋለህ ብሎ እራሱን እንትን ሌደፍ ስለነገረው ዴፍ ደግሞ በጣም ተናደደ። እና ብቻ በጣም ከባድ ነው። አዴ ቆይ እንዴት እስካሁን ይሄን ነገር አላስተዋልሽም? ሊዱን የወሰዳት ናኦል ነው። ስለ ስራው ሲነግራት እኮ ጉጉት አድሮባት እየጠየቀችው ነው። ኪንጉም ዳይመንድም ስለዚህ ጉዳይ የማያውቁ ከሆነ ፍቅርና ናኦል ናቸው የሚያውቁት ማለት ነው አ ሁን ከሆነ አንኪ ሊዲያ ይት እንዳለች ይጠይቃሉ። ይሄ አስመሳይ ለሚ በጣም ጀግና ልጅ ናት። በጣም ጀግና ማለት ነው። ፈጣሪ ይጠብቃል።